አህጉራችን አፍሪካ በዘመኗ ካየቻቸው አምባገነን መሪዎች መካከል ቁጥር አንዱ ነው። የአምባገነኖች አውራም የጨካኞች ተምሳሌት በመሆን የሚታወቀው ይህ ሰው በአንድ ወቅት የኡጋንዳ ፕሬዝዳንት ነበር። ኡጋንዳና ሕዝቦቿን ለስምንት ዓመታት ያህል የጎን ውጋት ሆኖባቸው የነበረው ይህ የቀድሞ የኡጋንዳ ፕሬዝዳንት ሙሉ ስሙ ኢዲ አሚን ዳዳኩም ይባላል። እንደ አውሮፓውያን አቆጣጠር በ1925 አካባቢ እንደተወለደ ይነገራል። በሰሜን ምስራቅ የኡጋንዳ ክፍል በሆነችው በኮበኮ ነው የተወለደው። በነገራችን ላይ ሰውየው ትምህርት የሚባል ነገር አልተማረም። እስከ ሶስተኛ ክፍል ግን ደርሶ እንደነበር ይነገራል። በልጅነቱ ፍየል ጠባቂ ነበር። ኡጋንዳ እንደ ግሪጎሪያን አቆጣጠር ከ1894 እስከ 1962 ድረስ በእንግሊዝ ቅኝ ግዛት በነበረችበት ወቅት በ1950 የ25 ዓመት ወጣት እያለም ግዙፍ ሰውነቱንና ረጅም ቁሞቱን የተመለከቱ በወቅቱ ኡጋንዳን ቅኝ ግዛታቸው ውስጥ አስገብተዋት የነበሩት እንግሊዛውያን በቁመናውና በአስፈሪነቱ በጣም ይገረሙና የብርትሽ መከላከያ ሰራዊት ውስጥ ያስገቡታል። ያኒም ኢዲ አሚን ዳዳ የ30 ዓመት ወጣት ሆኖ ነበር። መጀመሪያ ምግብ ቤት ውስጥ ነበር የመደቡት በኋላ ግን ቀስ እያለ ወታደራዊ ክህሎቱንና ለእንግሊዝ ወታደሮች ያለውን ታማኝነት በማሳየቱ ወደ ራሳቸው ያቀርቡት ጀመር። ሰውየው በጣም ጨካኝ ነው። የታዘዘውን ሳያንገራግር ይፈጽማል። እጅ መቁረጥ ካለበት ይቆርጣል። አሰቃይቶ መግደል ካለበትም ይገድላል። ይህንን የተመለከቱ በወቅቱ ኡጋንዳን በቅኝ ግዛት የያዙት የብርትሽ መከላከያ ሰራዊት አመራሮችም ወታደራቸው አደረጉት። በወቅቱም ወታደር ሆኖ ወደ ሶማሊያና ኬንያ ሳይቀር ዘምቷል። በዚህም በጥቂት ዓመታት ውስጥ የኡጋንዳ ጦር ታዋቂ የጦር መኮንን ሊሆን ቻለም። እንደ ፈረንጆቹ በ1962 ኡጋንዳ ከእንግሊዝ ቅኝ ግዛት ከተላቀቀች በኋላ የሀገሪቱ ጦር ውስጥ ከፍተኛ ሽመትን አግኝቶም ነበር። በ1962 ኡጋንዳ ነፃነቷን ስታውጅ የሀገሪቱ ፕሬዝዳንት የነበረው ኤድዋርድ ሙስታን ኢድ አሚንዳዳን የሀገሪቱ ጦር ኢታማዦር ሹም አድርጎ ይሾመዋል። መጀመሪያ አካባቢ ኤድዋርድ ሙስታና ኢድ አሚን ዳዳ የቅርብ ጓደኞች፣ የስራ ባልደረቦች እንዲሁም ወዳጆች ነበሩ። ኋላ ኋላ ግን ኢድ አሚንዳዳ በሰራዊቱ ያለውን ተቀባይነት በመጠቀም በወቅቱ የነበረው ፕሬዝዳንት ኤድዋርድ ሙስታን ዋነኛ ተቃዋሚ ሆነም። እንዲህ ያለም እንደ ፈረንጆቹ አቆጣጠር በ1971 ኤድዋርድ ሙስታ ለስብሰባ ከሀገር መውጣቱን ጠብቆ ያው እንደ ማንኛውም የአፍሪካ መሪ መፈንቅለ መንግስት በማድረግ ኢዲ አሚን ዳዳ የበትረ ስልጣኑን መቆጣጠር ቻለም። በዚህም ኡጋንዳን እንደ ፈረንጆቹ ከ1971 እስከ 1979 ድረስ በፕሬዝዳንትነት አገልግሏል። በነገራችን ላይ እንግሊዝ ኡጋንዳን ቅኝ በያዘችበት ወቅት ኡጋንዳ ውስጥ የተለያዩ ሀገራት ዜጎች ይኖሩ ነበር። ከነዚህ መካከል ህንዶች፣ ፓኪስታናውያን፣ ፊሊፖችና ሌሎች የኤስያ ሀገራት ዜጎች በብዛት ይገኙበታል። እንደ ማንኛውም የሀገሪቱ ዜጋ ስራ ሰርተው ነግደው በተለያየ የስራ መስክ ላይ ተቀጥሮውም ነበር የሚሰሩት። ታዲያም ኢዲ አሚን ዳዳ ወደ ስልጣን እንደመጣ መጀመሪያውኑ ያደረገው ነገር ቢኖር እነዚህን ኡጋንዳን እንደ ሁለተኛ ሀገራቸው ቆጥረው በሰላም እየኖሩ የነበሩትን ህንዳውያንና ፓኪስታናውያንን ከሀገሩ ማባረር ነበር። ለዚህም የሦስት ወር ጊዜ ብቻ ነበር የሰጣቸው። ከዛ በኋላም ወደ 70 ሺህ የሚሆኑ ህንዳውያንና ፓኪስታናውያን የለበሱትን ልብስ ብቻ ይዘው ከዩጋንዳ እንዲባረሩ አደረገም። እነሱ ሲያስተዳድሩት የነበሩትን የንግድ ማዕከላት መኖሪያ ቤታቸውን ለአመታት በዩጋንዳ ሲኖሩ ያካበቱትን ሀብት በሙሉ ለራሱ ደጋፊዎች ማለትም ለመንግስት ካድሬዎች በቀጥታ አስተላለፈው። ነገር ግን እነዚህ የመንግስት ካድሬዎች ምንም አይነት የንግድ ስራ ልምድ የላቸውም። የሚችሉት ነገር ቢኖር ጥይት መተኮስ ብቻ ነው። ስለሆነም ደግሞ በሽልማት የተሰጣቸውን ቢዝነሶችና ሱቆች ማስተዳደር አቅቷቸው አብዛኛዎቹ የንግድ ተቋማት በኪሳራ ይዘጋሉ። ታዲያ በዚህ ሁኔታ የሀገሪቱ ኢኮኖሚ በከፍተኛ ሁኔታ ተመታም። በኢድ አሚን ዳዳ የሥልጣን ዘመን ምርጫ የሚባል ነገር አይታወቅም። ተቃዋሚ ፓርቲም የለም። እንኳን ፊት ለፊት የሚጋፈጠው ተቃዋሚ ሊኖር ይቅርና የቀድሞ ፕሬዝዳንት ደጋፊ ናቸው ብሎ የሚጠረጥራቸውን ሰዎች አንድ በአንድ እየለቀመ ረሽኗል። አይደግፉኝም ብሎ የሚያስባቸውንም ሰዎች በአሰቃቂ ሁኔታ ይገድላል። ኢድ አሚን ዳዳ በስልጣን በቆየባቸው ስምንት ዓመታት ብቻ ወደ 500 ሺህ የሚሆኑ ኡጋንዳውያንን በቀጥታ በራሱ ትዕዛዝ አስጨፍጭፈዋል። የዛሬ 50 ዓመት ከነበረው የሕዝብ ቁጥር አንጻር 500 ሺህ ሕዝብ በጣም ብዙ ሕዝብ ነው። የሃይማኖት አባቶች፣ ገበሬዎች፣ አስተማሪዎች፣ ወታደሮች፣ ተማሪዎች አልቀሩም። ሕፃናትን ሁላ ሳይቀር በአሰቃቂ ሁኔታ በኡጋንዳ ቲቪ በቀጥታ ስርጭት እያስተላለፈ ይረሽናል በጣም የሚገርመው ነገር ደግሞ የገዛ የቀድሞ ሚስቱንና የቅርብ ጓደኛውን ገድሎ ጭንቅላታቸው የመኖሪያ ቤቱ ፍርጅ ውስጥ አስቀምጧል ኢዲ አሚን ዳዳ በጣም ትዕቢተኛ ከመሆኑ የተነሳም የትኛውንም ሀገር መከላከያ ኃይል በጦር የማሸነፍ አቅም እንዳለው ነበር የሚያስበው ሀገር ውስጥ አምባገነን ስለሆነ ከሀገር ውጭም እንደዛ የሚታሰብ አድርጎ ነበር ራሱን ያሳመነው እንዲህ ያለም ጥጋቡ አናቱ ላይ ወጥቶ እንደ አውሮፓውያኑ አቆጣጠር በ1978 ግዛቴን አስፋፋለሁ በሚል ጎረቤት ሀገር ታንዛኒያን በኃይል ለመውረር ይሞክራል። ዓለምን የመግዛት ያህል ትዕቢት የነበረው ኢዲ አሚን ዳዳም በቀላሉ አሸንፋለሁ ብሎ ያሰበው የታንዛኒያ ጦርነት እንዳሰበው አልሆነም። በሱ ኤታማዦር ሹምነት ስር የሚገኙት የኡጋንዳ ወታደሮች ለዓመታት የተማሩት ያልታጠቁ ሰላማዊ ዜጎችን መግደል፣ ህዝቡን መበደልና ማሰቃየት ነው እንጂ ወታደሮቹ ጦርነት ላይ ለካስ እስከዚህም ናቸው። ትክክለኛ ጦርነት ሲመጣ በድንጋጤ ፈርጥጠው መሳሪያቸውን ጥለው ነው የጠፉት። ህዝብ ላይ ነበር ጀግና የነበሩት፣ የታጠቀ ሲመጣባቸውማ ደንብረው ጠፉም። በዚህም የተነሳ የታንዛኒያ ጦር ጦርነቱን እያሸነፈ ወደ ኡጋንዳ ዋና ከተማ ወደ ሆነችው ካምፓላ መጠጋት ይጀምራል። በመጨረሻም ኢዲ አሚን ዳዳ ሶስት ሚስቶቹንና ሰላሳ አምስት ልጆችን እንዲሁም በቢሊየን የሚቆጠር ገንዘብ ጭኖ ወደ ሳኡዲ አረብ ገባ። የሚገርመው ግን በኡጋንዳውያን ላይ ለፈጸመው ግፍና ወንጀል በሕግ ፊት ቆሞ ሳይጠየቅ እንደ ግሪጎሪያን አቆጣጠር በ2005 ባጋጠመው ህመም ምክንያት ከዚህ ዓለም በሞት ተለይቷል።